የማህሌት ውርደት እንደቀጠለ ነው። ዝናን እንግዲህ ሉላን ተዋትና አትመለስም እኔን አግባኝ እያለች እሱን ልመና ይዛለች። ዝናም ደግሞ እንግዲህ አንችናን ያገናኘን ስራና ስራ ነው እንጂ እኔ አልፈልግሽም እያለ እያከራፈተ ከቤቱ አስወጥቷት አለ እንዲሁም ዳጣ እንግዲህ ወደፊት ቤተሰቦቿን ፈልጋ እንደምታገኝና በደስታ እንደምትሞላ ተስፋ እየሰጡን ነው። እንዲሁም ብሩክና ምሳሌ እንግዲህ መንገድ ላይ ደርሰዋል፣ ወደ ቤታቸው ሊገቡ። ምሳሌ እንግዲህ ትዳንም አትዳንም የሰሙት ነገር የለም፣ ብቻ እንደመጣ ነው የተናገረው ብሩክ ሞገስ። ደግሞ እነዝና እንግዲህ የሚከታተለው ሰው ቀጥረውበት እየተከታተለው ነው ማለት ነው። አሰላም ዓለይኩም ወረሕመቱላሂ ወበረካቱ ውድና እየተከበራችሁ ቤተሰቦችን፣ ሰላም ቤተሰብ። ዝናና ማህሌት እንግዲህ እየተጣሉ ይገኛሉ ማለት ነው። አሁን ላይ ሞገስና ሉላ ተገናኝተው በጣም ጥሩ ላይፍ እያሳለፉ ነው። አንድ ላይ ሆነው እየተጫወቱ የስንት ዓመታት የተጠፋፉ የሚዋደዱ ናቸው እንግዲህ ልላና ሞገስ ማለት ነው። ተደብቀው እነሱ እንግዲህ አንድ ላይ ናቸው። ብሩክም እየመጣ ነው እያለ ነው ከምሳሌ ጋር ማለት ነው። እዚህ ላይ እንግዲህ ዳታ ቤተሰቦቿን ማጣቷ በጣም ሁሉም አዝኖ አለ። ነገር ግን ወደፊት አግኝታ ብዙ ጥያቄ እንደምጠይቅና እንዲሁም ደግሞ ደስታዋን እንደምትካፈል ተስፋ እያደረጉላት ነው ማለት ነው። ወገስንም እስከ መጨረሻው ድረስ ይጠይቃለሁ አባቴ እናቴ ማነው? ብዙ ጥያቄ አለኝ ከሰው መፈጠሬን እኔ ሁሉ ነገሬን ብዙ ያልተመለሰ ጥያቄ አለኝ እና እፈልጋለሁ እስከ መጨረሻው ብላ እያለችው ነበር እሱም ደግሞ በቅርብ ሰዓት አግኝታቸው ቤተሰቦቿን እንደምትደሰት ተስፋ እየሰጣት ነበር ማለት ነው። እንግዲህ ዝናንና ማህሌት ዛሬ ላይ በጣም እንግዲህ የተጣሉ ነው። እሷ ደግሞ እንግዲህ ዝናን ለማግባት እና ደግሞ ለእሷ ለማድረግ እየጣረች ነው። እንዲሁም ኤፍራታ ማህሌት እንግዲህ ለኤፍራታ

በጣም አከላፍቶ እና ሰር ብሎ ነው ያስወጣት ማለት ነው። እንግዲህ ፍቅር ዝም ብሎ ከሚያገኙ ጋር ሚዝ አይደለም። ፍቅር ከአንድ ሰው ብቻ ነው ሚዞ ወይ ደግሞ ሉላን ወዳት አንሆን እያለ ጭራሽ ጭምር ጥሩ ነገር አልመልስላትም ያስወጥቷታል ማለት ነው። ጨለማ ነው አልሄድም ብትለው እንኳ እኔ አላስመስሽዎሽን በአሁኑ ጭና ጅብሎ ከቤቱ ነው እየገፈተረ ያወጣት ማለት ነው እንግዲህ አንዳንድ ጊዜ ሰዎች እኛ የምናስበው እንትን የማናስበውን ነገር እንትን እናለንና፣ ማህሌት እንግዲህ እሷ ቤት እሱን እንግዲህ ጠባ አድርጋ ሞገስ እና ብሩክን ለማስወገድ ነው እንትኖ ማለት ነው። ብሩክን እንግዲህ ትሽመታ ልጅ ወጣ ከመሽተት አይተውህም እያለችው ነበር ያስቸነቃችው ለእሱ ምን የማያደርገኝ አውቀዋለሁ ከንች በፊት እያለ ነበር እስከዛሬ እስከ ዛሬ እሱ እየተመጠመጠው እንግዲህ ለልጁ ብሎች ካሁን በኋላ አይለማመጥም እያለችው ነበር። ማለትም እያስፈራራችሁ ነበር። በዚያ መንገድ እንግዲህ ዲያታ ና ሞገስ ሲገናኙ በጨለማት ሰዓት የሆነ ሰው እየተከታተለው ሞገስን ለማጥቃት እየተከታተለ ያለ ሰው አለ። በጨለማት ዲያታ ና ሞገስ ተገናኝተው ሲያወሩ እየተከታተላቸው ነበር። ዲያታንም ዝንዱ እየተከታተላል ነበር። እንግዲህ አይተውት በስተመጨረሻ ዳታ እዛው አለሽ በጎም ብሎ መሳሪያ ሲያሳያት፣ እዛው ቆመሽ እሱ ግን እየሸሸ እየሄደ ነበር። እዛማ የተፈጠረውን እንግዲህ አናቅም፣ ችግር ይፈጠር አይፈጠር አናቅም። ዳታ እንግዲህ ብቻዋን ነበር የነበረችው ማለት ነው። በጣም ታሳዝናለች ዳታ በሰዎቿን ነገር በእውነት እንትን ያሉ ሁሉ ነገር በጣም እያሳዝናለች ሰዎቿን። ይተልመስል ተስፋ አለን ማለት ነው እንግዲህ ማህሌትና እና የዝናን ሰርግ እንጠብቃለን፣ የሞገስ እና ደግሞ የሎላን ሰርግ እንጠብቃለን፣ እንዲሁም የቅድስት እና የብሩክን ማለት ነው። ጥንዶች ጥንዶች ሆነ ወደስ ከመጣ እንግዲህ ቸኩለናል። በስተ መጨረሻ ግን ማነው የሚያሸንፈው? ሞገስ እና ብሩክ ያሸንፋሉ፣ ነላሴ እና ነቅድስት እና ዳታ ያሸንፋሉ ማለት ነው።